የዓለም ኢኮኖሚክ ፎረም ዓለም አቀፋዊ የኢኮኖሚ አለመረጋጋት እየሰፋ ሄዷል ሲል አስታወቀ። ይህንን ያለው ከሳምንት በፊት ባወጣው ሪፖርት ላይ ሲሆን ሪፖርቱ የዋና ዋና ኢኮኖሚ መለኪያዎችና የግሉ ሴክተሮች ላይ አድርጊያለው ባለው ጥናት ላይ የተመረኮዘ መሆኑንም ገልጿል። ጥናቱ በዋናነት በአፍሪካና በሌሎች ታዳጊ ሀገራት የንግድ ውጥረቶች፣ የፖሊሲ አለመረጋጋትና የጂኦፖለቲካል መበታተን ከፍተኛ አደጋዎች እንደተጋረጡበት ያሳያል ይህም እንደ አውሮፓውያን አቆጣጠር ከ2024 መገባደጃ ጋር ሲነጻጸር አስጊ የሚባል ያደርገዋል ተብሏል። አብዛኞቹ ኢኮኖሚስቶች በ2025 ደካማ እርገት እንደሚጠብቁ ሲገለጽ ይህም የሩሲያና ዩክሬን ጦርነትን ጨምሮ በሌሎች ሀገራት ላይ በተፈጠረው የሰላም እጦት ከዋጋ ግሽበትና ከዶላር መዳከም ጋር የተያያዘ መሆኑ ተገልጿል። የዚህ ቁልፍ መሪ ደግሞ በአሜሪካ ሲታዩ የነበሩ ተከታታይ የንግድ ፖሊሲ ለውጦች መሆናቸውን አክሏል። በሚያዝያ ወር መጀመሪያ ላይ በአሜሪካ አብዛኞቹ ገቢ የዓለም አቀፍ እቃዎች ላይ የመነሻ ታሪፍ 10 በመቶ እንዲሁም ከአሜሪካ ጋር ከፍተኛ የንግድ ትርፍ ባላቸው ሀገራት ላይ ከፍተኛ መጠን ያለው የገቢ ታሪፍ ጭማሪ ማድረጓ የሚታወስ ነው። ምንም እንኳን አብዛኞቹ ታሪፎች የገበያውን ውዥንብር ተከትሎ ለዘጠና ቀናት ያህል ቆመው ቢቆዩም ጉዳዩ አሁንም አሳሳቢ መሆኑ አልቀረም። የኢኮኖሚ ባለሙያዎች ከፍተኛ ታሪፍ የዋጋ ግሽበትን እንደሚያቀጣጥልና የዓለምን የንግድ ልውውጥ መጠን እንደሚያዳክም ይስማማሉ። የዓለም ንግድ ድርጅትም እንዲሁ በዚሁ ዓመት 0.2 በመቶ የዓለም ሸቀጦች ንግድ መጠን እንዲቀንስ ሊያደርግ ይችላል የሚል ስጋት ተንብዮ ነበር። የቅርብ ጊዜ ጥናቱ እንደሚያሳየው 77 በመቶ የኢኮኖሚክስ ባለሙያዎች ከፍተኛ የዋጋ ግሽበት እንደሚፈጠር እንዲሁም ከፍተኛ ታሪፍ እንደሚጠብቁ ያነሱ ሲሆን 89 በመቶ ደግሞ የዓለም አቀፍ የንግድ ልውውጥ መቀዛቀዝ ወይንም መቀነስ እንደሚጠብቁ ገልጿል። በተለይም ለአፍሪካና ለሌሎች ታዳጊ ሀገራት እነዚህ ዓለም አቀፍ ግሽበቶች አሳሳቢ መሆናቸውን ይናገራል። እንደ ዓለም አቀፉ የኢኮኖሚ ፎረም ጥናት መሠረት ደካማ የደህንነት መረብና የተለያየ የኢኮኖሚ ቀውስ ባለባቸው ሀገራት ላይ ቀጣይነት ያለው አለመረጋጋትና የፖሊሲ ቅንጅት አለመኖር ከፍተኛ ኢኮኖሚያዊ ጉዳት ሊያደርስ እንደሚችል ያስጠነቅቃል። የምጣኔ ሀብት ባለሙያዎች የፖለቲካ መዛነፍ በዚህ ዓመት 95 በመቶ ዝቅተኛ ኢኮኖሚያዊ ውሳኔዎችን እንደሚያመጣ ይገምታሉ። እንዲሁም 94 በመቶ ኢኮኖሚያዊ ሀገር አቀፍ ፖሊሲን እንደሚያሰፋ ያሳያሉ። ሪፖርቱ የአፍሪካ ፖሊሲ አውጪዎች ኢኮኖሚዎችን ማብዛት፣ ሀገራዊ የእሴት ሰንሰለቶችን መገንባትና ተቋማዊ ጥንካሬን ማጠናከር እንደሚያስፈልግ ጠቁሟል። እንደ ሀገራችን ነባራዊ ሁኔታ ባሳለፍነው የሚያዝያ ወር ሀገር አቀፍ የዋጋ ግሽበት 144 በመቶ ሆኖ ተመዝግቧል። በወሩ ከተመዘገበው የዋ ዋጋ ግሽበት የምግብ ነክ ዕቃዎች 12.2 በመቶ ድርሻ ያዙ ሲሆኑ ምግብ ነክ ያልሆኑ ዕቃዎች 17.9 በመቶ ሆኖ ተመዝግቧል። በአጠቃላይ የወሩ ግሽበት መጋቢት ወር ከነበረበት 13.6 በመቶ የሆነ መጠነኛ ጭማሪ በማሳየት 14.4 በመቶ ሆኖ መመዝገቡን የኢትዮጵያ ስታትስቲክስ አገልግሎት ዘግቧል። ይህም የዓለም የኢኮኖሚ ፎረም ካወጣው ጥናት ጋር ሲያያዝ ቀጣዮቹ ወራት የሚኖረው የዋጋ ግሽበትና አለመረጋጋት ሊቀጥል እንደሚችል ያሳያል። በሩሲያና በዩክሬን እየተካሄደ ባለው ግጭት ምክንያት የተፈጠረ የአቅርቦት እጥረትና በሰሜን ኢትዮጵያ ያለው የውስጥ አለመረጋጋት የዋጋ ግፊቱን አባብሷል። በምላሹም የኢትዮጵያ ብሔራዊ ባንክ የዋጋ ንረትን ለመቆጣጠር እንዲረዳ አዲስ የገንዘብ ፖሊሲ ተግባራዊ ቢያደርግም ካለፉት ከፍተኛ የዋጋ ግሽበቶች ጋር ሲነጻጸር መጠኑ ከፍ ያለ ሲሆን በኑሮ ውድነትና በቢዝነስ ሥራዎች ላይ ተጽዕኖ እያሳደረ ስለመሆኑም መረጃዎች ያሳያሉ። ከዚህ ባሻገር አሜሪካ የንግድ ጉድለቷን ለመቀነስ ከሌሎች ሀገራት ጋር በምታደርገው የንግድ ልውውጥ ላይ አዲስ የታሪፍ መጠን ባሳለፍነው መጋቢት ወር ላይ ስታስተካክል፣ አስር በመቶ የታሪፍ መጠን ኢትዮጵያ ላይ ተጥሏል። የገንዘብ ሚኒስቴር የኢትዮጵያ ምርቶች በአሜሪካ ገበያ ተወዳዳሪነት እንዲኖራቸው በማድረግ የፍላጎትና የኢንቨስትመንት መጨመርን ያመጣል በማለት የታሪፍ አወቃቀሩን እንደሚቀበል ቢገልጽም የዘርፉ ባለሙያዎች ግን በርካታ ተግዳሮት እንዳለው ሲጠቁሙ ነበር።